ለሰሚው ገንፎ ባሬራ አለ ው በአሁን ጊዜ ማለት ነው። ማናቸውም ሰው በዱንያ የማይቀየር ሰው የለም፣ ሁሉም ይቀየራል፣ ሁሉም ወረተኛ ነው። የማይቀየሩት ወላጅ ብቻ ናቸው። ይኸው አሁን ለሩታ ማለት ነው። በፊት አብርሽን እየገፈተረ አብርሽን እየተማታ ኤፍሬም ይወዳል ነበር። የአብርሽ ወንድም ኤፍሬም። አሁን ምን አላት? የራሷ ጉዳይ ትፈልግ የምገባበት ትፈልግ የምወጣበት የዕቃቃ ጨዋታ አይደለም። ትዳር ብፈልግ ትዳሯን ተያዝ ባፈልግ እዛ ትፈንገጥ። ሴብህ ሴት ይመጣል ራሷ ወዲያ አፍቅራ መታ ወንድሜ ግል ላይ ተለጥፋ አግባኝ አለችው እንጂ ሄዶ እግሯ ላይ ወርቆ ሽማግሌ አስልኮ ወለ አፍቅሯት ወለ ወዷት አይደለም ሊያገባት የቻለው አለ። ተመልከቱ። አሰላም አሌኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ እንዴት ናችሁን? የሰላም ነኝ ሐምድሊላ። ለቻናል አዲስ የሆናችሁ ሸላይክ ሰብስክራብ እያደረጋችሁ አበረታቱኝ። እናንተ ያው ዙሮ ታልሞ የተፈታ ነው ጥሩ ጥሩ የሚሰራ እንደማታው እርግጠኛ ነኝ። ዙሮ አበረታቱኝ ማለት ነው። በዚህ ምድር ላይ ትንኖር የሚጠቅምና የማይጠቅመንን ራሳችን ማወቅ አለብን። ማናቸውም ሰው አንድ ልጅ ጎርምሻለሁ ወለ ቆንጅቻለሁ ብሎ ወንድ ስር ወለ ሴት ስር ከመግባቱ በፊት ምን ይጎዳኛል ምን ይጠቅመኛል ብሎ መተቸት ከእናንተ ነው የሚጠበቀው። ምክንያቱም አሁን ሩታ ከምን የመሰለ አገር ያውም አዲስ አበባ ወንድ ፍለጋ አመድ በዱቄት ይስቃል፣ አለ ያውም ወንድ ያልሆነ አህብርሽ አሁን የወንድ ልክ የለውም፣ ወንድ ጋ መስፈርት አይመደብም። ሆኖም ከዛ እዚህ ድረስ መጣችለት ማለት ነው። አሁን ምን አረጋት? በእግሩ እንደሚራመድው ጫማ ነው ያረጋት። እየተረማመድ ቆንጆ ቆንጆ እምብቁ ቁላዎቹን ሴቶች እያገላበጠ እያቀፈ እየሳመ ላይፉን እያወጣ እሷን እየገኸረ ነጫጩ ቢሆነች ማለት ነው። ሩታ እንደዝ ሆነሽ ኑሮሽ እስተመቼ? ሩትዬ እስተመቼ? ገና እኮ ልጅ ነሽ። ይሄ ልጅ አሁን ገና ልጅ የሚወልድ ይብሻል። አሁን መተቃቀፍ ነው። አሁን ዝም ብሎ ላይፍ ነው የሚወጣው። ነገ እያደገት ይሄ ልጅ የሚወልድ ይብሻል። አንቺን ትቶ የባለ ዝሁ ውዴ፣ ታሁኑ ታሁኑ ኒካሽን ቀደሽ ምናልባሽ ኒካት አላችሁ ነው ታለ ኒካ ነው ሁሉ ነገር ትሰሩ የኖራችሁት ሁኖም ሳለ እንዲው ምናልባሽ ኒካት አላችሁ። ኒካችን ቀደሽ ጎመን በጤና እያልሽ የጸሀዬ ዮሐንስን ሙዚቃ እየዘፈንሽ አድበሽ ተቀመጭ ወይም ታገር ወተሽ ሸቀል ሸቀል አድርገሽ ራስሽን ጠብቂ። ቤተሰቦችሽን ለውጭ አብርሽ ሰላሳው ሴጋ መለጣጠፉን በህይወት እስታለ ድረስ እስከሚያረጅ ድረስ መለጣጠፉንና ሴጋ መሄዱን አያቆምልሽም። የለመድ የልማድ ያሰርቃል። አልተማድ ተማድላል የአገራችን ሰውት የተረትና ልምዲ ነው አልምዲ ነው። እንግዲህ አንቺ እያለሽ አንቺ ጋር

ገና ልያገረር ጡቷ ቁጭ ያለውን ቂጧ ጠብቅ ያለውን ፊቱ ያልበለዘውን እያመጣህ እየተለጣጠፍክ ያለ ፍላጎት የልባችህን እያረክ በአዲስ ስራ መጣለሁ ማለት ለአንተ ኤክስ ነው ራይት አይደለም አዎ እና ሩታ ሰብርን ጀሚል ታሁኑ ራስሽ ወቂ ስተመቸ አሁን ታተከነሽ ስተመቸ ባለፈውስ እንዴት ዛ ሸዋሸዋ ሰራሽ ችግር የለውም በስንት መከራ አባትዬውም ተቡታ ጀራ መጥቶ አስታረቃችሁ ሰላም ሀገር ፈጠራቸው። አሁን መልሶ አሁንም ብትታረቁ ተወር በኋላ መልሶ መልሶ ብትታረቁ ተወር ከዛም በኋላ ምን ይልሻል? ልዩ እኮ አለኝ። የዛን ጊዜ ባጋጣሚ ወልጄ ልዩ ያለኝ ብሎ ተሁለቱም ሴቶች ልጆቹን ይዞ እየገተተ በሁለት እጁ ያመጣልሻል። የዛን ጊዜ አንቺ ወይ መድኃኒት ጠጥተሽ ትሞጫለሽ ወይ ታንቀሽ ትሞጫለሽ። ይሄንን ተመረሽ እሱ ጋት እንዴት ተጣላሽ መለየት እንዴት ተጣላሽ? መልሰሽ መታረቅ አይጠበቅብሽም? ነገ ጧት ወይ በገመድ መንጠልጠል ወይ መርዝ ጠጥተሽ መሞና ያለሽ አንቺ ቻንስ፣ ይሄን ቻንስ ምን ያደረግልኛል? ሊቀርብይታል ሽ እታሁኑ ህይወትሽን መሪሩታ ማለት ነው። ጥሩ እኮ አይደለም። እንኳን ባንድ እየበላችሁ እየጠጣችሁ ብዙ ላይፍ አሳልፋችሁ አንድ ሰው ለወደፊት ሆነውኛ ሊሆነኛ ትሆነኛለች አለ። እንኳን እንደዛ አደረግ ብዙዎች አሁን አሉ። ታፈቀራ ታፈቀራቸው ሩቅ ሞነ ቅርብ ማለት ነው። ራሱ የስ ፕሮፋይል አያደረግም። እሷም ወንድ ፕሮፋይል ለብን ያን ሰው አፍቅሬዋለሁ አፍቅረሽኛል፣ ጠብቂ ልጠብቅሽ ታለች የምታምር ወንድ አምጥታ ፕሮፋይል ብለጥፍ ሰለብ ነው። እሱም የምታምር ሴ ብሮፋይል ቢለጥፍ ስለባለገ አለገ ነው። በቃ ሳታለዩ ሳታየው ምኑን ለየው ነው የሚሆነው እና አሁን ይሄ በገሃድ ሚስቱን እና ታዲያ እራስሽ ናት። አንድ ሴት ልጅ ራሷ ናት፣ ክብሯንም ዝቅ አድርጋ፣ ቤተሰቦቿንም ዝቅ አድርጋ የምታሰድበው ዛሬ ልክ ልኳን ነገራት ኤፍሬም። በፊት ወንድሙን እየገፈተረ ወንድሙን እየተሳደበ፣ ወንድሙን እየተማታ ለሩታ የሚያግዘውን ጉዴዋለ፣ ጉዴዋለ ዛሬ ጉዴዋ ትዳር የቃቃጫዋት አደለም። እንደፈለገ ትመጣለች፣ እንደፈለገ ትወጣለች። እናትና አባቷ ቤት ነው ይሄ ቻንስ የምታገኘው። እትዳር ውስጥ ሻንታ እየተገተተ እንደፈለገ መጓዝ አያስፈልግም አለ። ማረምት ይበዛ እኮ ይመራል። አዎ ማረምት ይበዛ። ማንም ማንም ሞላ ልዩን ይወዳል። አሁን የኤፍሬም አንድ ወንድሙ ነው አብርሃም ማለት ነው። ወዲህ ወንድሙ ነው የሚያደለው። አታይም፣ እንደ ትናንት ተወልዳ እኛ እያየናት አሳድገናት ሃይሚ አንቺን አስጠልተሽ እህት አትወድሽ ብላ ዘልዛላ እንዲሆንሽ ንቃሽ አንድ ቀን አሁን ሃይሚ አብራሽ ቁማታ ያለሽ እናያለን። ታመታት አለፈ። ዓመታት ሆናት። አሰን ሃይሚ ሩታ ጋ ቁማ ቪዲዮ ተሰራች። ወለበቻናሏ ወለበቻናሉ ወለበወንድሟ ቻናል አስጠላቻ። በቃ እንዲማረብ አቋም የሌላ ዘልዛላ ሴትሆን የትናንትን ሃይሚ አስጠላቻት። ሩታ ራሷ በኮንፊደንስ እየሰራች ነው። ሃይሚ ጠንካራና ትንሽም ብሆን ይቺ ዝምላ መናከስ መናከስ መናከስ የጦር መሪ ይመስል ማባጥባት ማባጥባት ማባጥባት፣ ስኳር ያለው በሽታ ይመስል እንደዛ አትሁኝ ሩታ። ለራስሽ ወቂ፣ ለራስሽ አንቺ የጀመርሽውን ነገም ቢያስታርቁሽ አትታረቂ። ምንም ፍቅር ቢኖርሽ አይሆንሽም፣ ይጎዳሻል። ፍቅር አለብኝ እያልሽ ሽ ትገቢለታለሽ ትታረቂ። ሰውነትሽን ልብሽን ግጦሽ መልሶ ልብሽን ያድማሻል። ስለዚህ እንደዚህ አይነት ሰው ማለት ነው መራቅ ነው። ታሁኑ ላስ ሰው ሞቶ እንኳን ህይወት ይቀጥላል ተብሎ ይኖራል። እንኳን በህይወት ኑሮ ምን ያደርግልሻል? ወንድ ቢሄድ ወንድ ይመጣል። እና ውዶች እዬ ቀጣይ ቪዲዮ ውስጥ የምንገናኝ የዛሬ ቪዲዮ በዚህ እሰነባበታችኋለሁ ማለት ነው። ሻል ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነጭ ነጯን ቅጭቅጯን የሚያወራ ሰው መሽም አታበረታቱም ማለት ነው። እኔ እንደዚህ አይነት ታሪክ ለልይ ልይ የሚበቃ የሚያስነጉር ታሪክ መቼም ቢሆን አልሰራ። በሚሰሩትም እያፈርኩ እየተሸማቀቅኩ አስተያየት እየሰጠሁ ነውና በነበረን ቆይታ እጅግ